ከዚህ በኋላ የተቀናጀ ሁኔታ እያቀናጀ የምናዋጋበት አጋጣሚም አለ። አሁንም ተጀምሯል። ምክንያቱም በጎጃም ቀጠና፣ በወሎ ቀጠና፣ በሸዋ ቀጠና የሚባል የለም፣ በጎንደር ቀጠና የሚባል የለም። ከዚህ በኋላ ሰራዊታቸው ሁለት አድርገን ገፋን ነው ያዋጣሉ የሚባሉ ቁልፍ ቦታዎች መያዝ ይቻላል። በተቀናጀ ሁኔታ ወደፊት ወደ አራት ኪሎ ግስጋሴ ለምናድርገውም የተቀናጀ ሰራዊት አድርገን ራሱን በጠበቀ። ወታደራዊ የራሱ የሆነ ሲስተም አለው። ያን በተመለከተ የምንገዘግዝበት ቀን ቀረብ ነው የሚሆነው። ከዚህ በኋላ ከወንዝ ወዲህ ከወንዝ ወዳ የሚባል ትግል የለም። አለ በሚባለው በኢትዮጵያ ምድር ላይ ያዋጣናል በምንለው ላይ ትግላችን የጋራ የሆነ ቅንጅት የሆነ በወታደራዊ መምሪያ በኩል እና በዘመቻ በኩል ይሆናል ማለት ነው። ለዛም አሁንም ሁደቱን ለማቀላቀል እና ሰራዊቱን ከሰራዊት በአንድ ላይ በጉዞ ለማንቀሳቀስ በመሪዎችም በተመሪውም በኩል ስራ ላይ ነው የሚገኘው። በዛ ላይም ደግሞ አፋብሀ ከተመሰረተ በኋላ እንግዲህ እንዳልኩሽ አማራ ለብዙ ዘመናት ወጥ የሆነ ራሱ የሆነ አስተማማኝ በድርጅት የለውም እንዳይኖረውም ተፈልጎ ሲመሰርብን ሲያፈርሱበት ነው የሚኖሩ ጠላቶቻችን። ከዚህ በኋላ ግን ማንም የማይነቀንቀው ማንም የማያዛበው ወጥ የሆነ አማራ አለኝ የሚለው ሌሎችን ኢትዮጵያውያንም የሚያካትት ድርጅት መሰርተናል ማለት ነው። በዚህም ሁሉም ደስተኛ ነነሻለ